እረፍት አድርገ ሻወር ወስደክ ከዛ በኋላ ነው ያልኩህ፣ እንጂ እንትናማእ ነው ኮምት ወንድ ልጅ ተደፈረ ማለት አሁን ነው። ወንድ ልጅ ተደፈረ ማለት አሁን ነው። የምሬን ነው። አሁን ነው ወንድ ልጅ ተደፈረ ማለት ቤተሰብ እንዲ እንዲ እንዲ እንዲ እኔ ሩታን እያልኩኝ ሔረሚላም ከሆንሽ ቀብራራውን ካሰቃየሽው ልክልክሽ ልክሽ ይነገርሻል ልክ ልክሽ ይነገርሻል ማለት ነው። አሁን በመጨረሻ ሰዓት ሔረሚላ ተላላኪ ሆንሽ ማለት ነው በአጭሩ በቃ መሀል ቤት ሆነሽ ተላላኪ ሆንሽ፣ እዚህም እዚያም እዚያም ምትላኪ ሆንሽ ማለት ነው። እንዲህ በዚህ ደረጃ መውረድ የለብሽም ሔረሚላ በዚህ ደረጃ መውረድ የለብሽ። እነ ምናምን ተሰባስበው ሄጅና አብርሽን እንደዚህ አይነት መልኩ ፕራንክ አድርጊው ሲሉሽ ፕራንክ አድርጊው ሲሉሽ ዝም ብለሽ እየሄድሽ አትፈታተኙ። የምሬ ነው፣ አትፈታተኙ ማለት ነው እንዴ። ከዚያ ደግሞ እነሱ ደግሞ ለሩታ ደወሉና ሩታ እንድትመጣ በመጀመሪያ ደረጃ ሩታ መንቃት አለብሽ። ያው የሰዎችን ወሬ ስለምትቀበይ ነው። ሩታ እንደዚህ እያደረጉ እሷን በግድ ሔረሚላን በግድ እዚያ ሄደ እንድትፈት ነው አድርገው ከዚያ አንቺን ሂጅና ዩ ያሉሽ በመሀላችሁ መራራቅ እንዲፈጠር እያደረጉ ነው የበለጠ ማለት ነው። ሩታን መንቃት ያለብሽ ነገር። ሲቀጥል ደግሞ ሔረሚላ በእንደዚህ አይነት ነገር ብራንክ አድርጊ ስትባይ ምንም አይነት ነገር ይሆን ወንድ ልጅ ወንድ ልጅ ነው። በዚህ ልክ አትፈታተኝ። በቃ በዚህ ልክ መፈታተን የለብሽም። እንዲህ እኔ አጥቤ ነው ማሰጣሽ ዛሬ ማለት ነው፣ አጥቤ ነጭ ነጫ ነው እኔ ጋር አጥቤ ነው ማሰጣሽ። እንዲህ ምንድነው? እንደዚህ የምታሰቃዩት እንዴ? ምን ይጣበስላችሁ? ወይኔ ጉዴ! ገና የተለክሽውን ነገር ልታደርሽ፣ በዚህ ልክ አይን ታወጫለሽ? እንዲህ ሔረሚላ በዚህ ልክ ዓይን አውጣ ትሆኛለሽ እንዴ ሔረሚላ? ወይኔ የበላቸው። ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ይበልልኝ እያልኩኝ ማለት ነው እንግዲህ ዛሬ አብርሽ የተፈተነበት ወይም ደግሞ ፕራንክ የተደረገበት መንገድ እንግዲህ በጣም ነው የሚከብደው። ግን ደግሞ በቃ አብርሃም ታደሰ እንደሚወራው አይደለም፣ በቃ እንደሚያወራው ወይ ሰዎች እንደሚያወሩት አንተ እንደዚህና አንተ እንደዚህ ነህ እንደሚሉት አይደለም። አብርሃም ታደሰ ራሱን ጠብቆ የሚኖር ሰው ነው። ምን አላችሁ ዛሬስ? ምን አላችሁ ዛሬስ? ስለዚህ ነገር በደንብ እናወራለን ማለት ነው። በዚያውም ደግሞ ውቢቷን ባህር ዳር እየጎበኘን ማለት ነው። ይቺ ከተማ ማናት ስለምትሉ እንግዲህ እያት ማለት ነው። ይሄ አካባቢስ የት አካባቢ ነው? ኮሜንት ላይ እጠብቃለሁ። ባህርዳር ውስጥ ሆኖ የት አካባቢ ነው የሚለው እንግዲህ ኮሜንት ላይ እጠብቃለሁ ማለት ነው። ቤተሰብ ሽልማት አለው ማለት ነው። ኮሜንት ላይ ያሳወቀ እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ዛሬ ሔረሚላን ጭምር ነው የማጥባት ማለት ነው። እኔ ዛሬ ሔረሚላን ምጥብ ጥብጥብ ነው የማደርጋት ማለት ነው። በቃ ግድ ይላል ምክንያቱም ሄረሚላ እንግዲህ ዛሬ እነዩ ምናምን ተሰባስቦ ትናንትና፣ ቢኒ በጣም አናደውኝ ነበር ምክንያቱም ቢኒ ምንድን ነው ሂዶ ሄረሚላ ያለችበት ክላስ ገንጥሎ ምናምን ምናምን ያዙኝ ልቀቁኝ ምናምን እያለ ነበር ማለት ነው። ወንዱ ልጅ እንደ ሴት ከሴቷ ጋር ማለት ነው። እኔ እሱን አጥባለው ብዬ ስዘጋጅ ጭራሽ ሄረሚላ ደግሞ ዛሬ የማይሆን ስራ ነው አብርሽን የፈተነችው ማለት ነው የማይሆን ፈተና እሷን አብርሽ ጋር አንድ አልጋ ቤት እንዲገኙ አድርገው፣ ወይም ደግሞ አንድ ምንድን ነው የሚባለው ሩም ውስጥ እንዲገኙ አድርገው እዩና፣ እንግዲህ የሩታንና የአብርሽን ትዳር የማይፈልጉ ሰዎች ማለት ነው፣ በነገራችን ላይ ምክንያቱም እንዴት እንደሚፈትናቸው አስቡ። ሁለቱን እንዳይገናኙ የአብርሽ የራሱ ጓደኞች፣ በራሳቸው በእጃቸው የበሉ ጓደኞቹ አብረው ቁመው አብረው የሚውሉ አብረው የሚያድሩ ጓደኞቹ አዲስ አበባ ሂደው ቤቱ ተዘፍዝፈው የሚውሉ ጓደኞቹ ራሳቸውን ያልቻሉ ቂጣቸውን ያልጠረጉ ማለት ነው። ራሳቸውን ያልቻሉ ቂጣቸውን ያልጠረጉ ጥራጊዎች ናቸው። እንግዲህ በዚህ ልክ እንዲፈተንና በዚህ ልክ በቃ ሁለቱ ልክ እንዳይገናኙ አይነት ነገር፣ ወይ ደግሞ ሁለቱ እንዲራራቆ እሱን በማያውቀው መንገድ ሔረሚላን ወደ ሩም ከላኳት በኋላ ወደ ሩም ከላኳት በኋላ ከዚያ በኋላ ሩታ እንደውለው እንግዲህ ሔረሚላና አብርሽ አንድ ላይ ናቸው እያሏት ማለት ነው። አስቡት። ምክንያቱም ከዚህ በፊት ዋሽተዋላ ሔረሚላና አብርሽ ከአንድ ላይ ነው የሚኖሩት ስላሉ፣ አንድ ላይ ነው የሚኖሩት አዲስ አበባ አንቺ ከመጣሽ በኋላ ሩታ ወደ ቡታጅራ ከሄደች በኋላ አዲስ አበባ አንድ ቤት ከሩታ እና ካብርሽ ቤት አንድ ላይ ናቸው ብለው ውሸት ስለሆነባቸው፣ ያንን ውሸት ቼክ ለማድረግ ዛሬ እንግዲህ ደስ የሚለው ነገር በካሜራ መሆኑ ነው። ምክንያቱም በቃ ሄደሽ አረጋግጫ አንድ ላይ ናቸው አይባልም እንደዚህ ማለት ነው። ጓደኛሞች ሆናችሁ ሁለት ጓደኞቻችሁ በእንደዚያ ይህን ያህል ርቀት መሄድ ገና ሩታ የሰው ወሬ ትሰማለች ገና ሩታ የሰዎችን ወሬ ይህንን በቃ በሰዎች በሚያወሯት ነገር እርግጠኛ ሁና በዚያ ነገር ትጓዛለች ብላችሁ አትጫወቱባቸው ማለት ነው። አትጫወቱባቸው፣ የምሬ ነው። እንዲህ ቦታችሁን ያዙ፣ ቦታችሁን ያዙ ማለት ነው። እንዴ ቂጣቸውን በሶፍት መጥረግ ሳይችሉ ገና እዚህ ይጨማለቃሉ። እንዴ የቡታ ጅራ ማንም ዝም ብሎ እዚያ ጎዳና ላይ የነበር ሁላሁን ጭራሽ ዩቲዩበር ነኝ እያለ በዚህ ልክ ይጨመላለቃሉ። ጨምላቆች ብታውቁት ኖሮ ከሱ ከአብርሽ ቤት እና ከሩታ ቤት ነው አደል እንዴ ተሰብስባችሁ እምትውሉት ራሳችሁን እንችላችሁ እን የራሳችሁን ተከራይታችሁ የምትኖሩ እንኳን አይደላችሁ። ምድረ ጥርቅም ምድረ ምድረ ጥርቅም የምሬ ነው። አድርሱ አድርሱል ይለነሱ ምድረ ጥርቅም በቃ ጥርቅም ቃሚ ውላ ከአብርሽ እና ከሩታ ህይወት ውልቅ ብላችሁ ትወጣላችሁ፣ አለቀ። ምክንያቱም ነጭ ነጯን ስናወራ ስራ ነው ብለን ዝም ብለናል። ስራ ነው ይስሩ፣ ያው ያለው ነገር እውነቱ የሚታወቅ ነው ምናምን ብለን ዝም አላችሁ። ብዙ እውነት አለው ያልወጡ ብዙ እውነቶች አሉ። እኛ የምንለው ሌላ፣ ሰዎች እነሱ የሚያደርጉት ሌላ። ብዙ እውነት መስሎን የምንሰማቸው እኛ ራሳችን የምናሳዝን እኛ የመዳም ቀመሞች ራሳችን ራሳችን ለራሳችን እንድናዝን የሚያደርጉን ነገሮች አሉ። እነሱ የሚሰሯቸው ቪዲዮዎች ላይ ወይም አብርሽና ሩታ የሚሰሯቸው ቪዲዮዎች ላይ ማለት ነው። እንዲሁም ሔረሚላ ግን ደግሞ ግን ደግሞ በዚህ ልክ መዝቀጥ ደግሞ በዚህ ልክ መውደቅ ደግሞ በዚህ ልክ መፈታተን ደግሞ በቃ አብርሽ ይወድቃል ብላችሁ ከሆነ አይወድቅም፣ ያልፋል እሱ በቃ ያልፋል። እንዴ አነጋገር ስለማይችል አንገቱን ስለሚደፋ ምናምን ብቻ መጣችሁ ሔረሚላ ደግሞ ዛሬ በመጣሽበት መንገድ ተሸውደሽም ይሁን አትሸወጅም ይሁን አውቀሽም ከነሱ ጋር ተመሳጥረሽ ይሁን ያደረግሽው ነገር ሔረሚላ በጣም ይደብራል። በዚህ መልኩ ከሆነ የመጣሽው ወይ በዚህ መልኩ የእሱን ደስታውን ሳይሆን እንደዚህ ከፍቶት ለማየት ከሆነ የመጣሽው፣ ከዛሬ ጀምረሽ ውልቅ ከህይወቱ፣ ውልቅ ከህይወቱ። በቃ እኔ የወደድኩሽ አብረሽን ስላስደሰትሽው እንጂ አብረሽን ልታሰቃዩ ከሆነ ውልቅ። በቃ ከዛሬ ጀምሬ ከሩት እየጎን ነኝ። አለቀ። ሩታ መላት ነገር ይኖራል ሩታ የራሷን ራሷ ማዳመጥ አለባት ራሷ በራሷ ኮንፊደንስ እና በራሷ አላማ መጓዝ አለባት የሰው ወሬ መስማት የለባትም ያንን ነገር ይዛ መጓዝ አለባት ከባሏ ጋር አንድ መሆን አለባት እሱ ሲቀርባት ሂድ ብላ መሸሸት እሱ ሲሄድ መከተል አይደለም በቃ አቋም ሊኖራት ሊኖርሽ ይገባል ሩታ ከዚያ በዘለለ ግን ሔረሚላ ላይ የመጣሹ ለአብርሽ ስቃይ ከሆነ ከዛሬ ጀምረሽ ከህይወቱ ወለቀበይ ወለቀበይ ከዛሬ ጀምረሽ ማለት ነው እንዴ ረ ወይኔ፣ እንዴ፣ ስላሳቅሽው፣ ስላስደሰትሽው፣ ዘና ስላደረግሽው፣ ያው ብዙ ጊዜ እንዳልኩት ሩታ ኩርትም ብሎ ሲቀመጥ ደስ ስለሚላት ያንን ነገር እንዳይሆን ስላደረግሽ ነው። ሔረሚላ ማለት ነው የወደድንሽ፣ እኔ በግሌ ማለት ነው የወደድኩሽ በቀቀጥ እንዳይከፍ ሲከፈው ሄረሚላ ዛሬ አብረው በሆነች የምለው ማለት ነው፣ ለዚያ ነው። ከዚያ በዘለለ ግን የሆነ ተልኮ አስፈጻሚ ከሆንሽ ወይም ደግሞ ምናቸውም የማያዝ ወይ ለአብርሽ የማይሉ ወይ ለሩታ የማይሉ በዙሪያቸው ያሉ ቅራቅንቦችን ስራ ለማስፈጸም ከሆነ ከመሀል ያለሽው፣ ወለቅ። አብርሽ ለማስከፋት ከሆነ ወለቅ፣ ወለቀ ማይ ከዛሬ ጀምረሽ የምረ ነው። አድርሱልኝ ለሄረሚላ እንዲህ አድርሱልኝ ለሄረሚላ ማለት ነው። ከዛሬ ጀምረሽ ውልቅ ከህይወታቸው በቃ። ረወይኔ ምን አይነት ጉደኛዋ ናት! በእናታችሁ እንዴ! እርግጠኛ ነኝ ሰዓት ነቃ ወይ ደግሞ ሰት ነቃ ስላቸው ሳይገባት ነው። በእንደዚህ መልኩ ዝም ብለሽ ፈትኘው፣ ይሸነፋል ወይ አይሸነፍ፣ ምን ይላል ምን አይልም ምናምን ብቻ ሲሏት እሷ ፕራንክ ለማድረግ ብቻ ነው የሄደችው እንጂ ብራንክ ለማድረግ ብቻ ነው የሄደችው፣ ወይ ደግሞ ሌላ አጀንዳ፣ ሌላ ምንድን ነው የሚባለው? ይሄ ሌላ ድራማ እየተጀመረ ነው ማለት ነው። በቃ ይሄኛው ቀርቶ ሌላ እንደገና በአዲስ አጀንዳ እየመጡ ነው ማለት ነው። በዚያ መልኩ ነው የምናየው። ምክንያቱም ሩታም ሆንሽ አብርሽም ሆንክ የመስቀል ስትሄዱ አብራችሁ የሄዳችሁ ሰዎች ናችሁ። አብራችሁ ለበዓል የነበራችሁ ሰዎች ናችሁ። ከበዓል በኋላ ነው ሩታ ወደ ቤተሰቦቿ ሄደችው፣ ወደ ቤተሰቦቿ ቤት ሄደችው፣ ከበዓል በኋላ ነው። በዓል ግን ቡታጅራ ነበረች። እዚያው ሆና ግን ቤተሰቦቿ ቤት አልሄደችም ነበር። ማንጋኔ የነበረችው አብረሽ ጋር ነው የነበረችው። እያንዳንዷ እውነት ትወጣለች። ተደብቃ የምትቀር ነገር አትኖርም። ጠብቁ። ተደብቆ የሚቀር ነገር አይኖርም። ግን ድራማችሁን በልክ አድርጉት በልክ አድርጉት ማለት ነው ወንድ ልጅ ተደፈረ የምሬ ነው ጉድፈላ ፈላ ምንድ ነው እንደዚህ እንዴ ምንድነው ነው እንደዚህ በጣም ነው የሚደብረው በጣም ነው የሚያስጠላው በጣም ማለት ነው ሶ ስርዓታችሁን ያዙ የምሬን ነው ስለዚህ እሩታ ማንንም እንዳትሰሚ ወይ ደግሞ እዚያ ጋር እርግጠኛ ነኝ እንግዲህ ነገ ደግሞ በየትኛው ቻናል እንደሚመጡ ባና ቅም ወይ በሄረሚላ ወይ ደግሞ እንግዲህ በሩታ ነው የሚሆነው፣ ወይ ደግሞ በሄረሚላ ነው የሚሆነው። እርግጠኛ ነኝ። ስለዚህ እዚያ ጋር ደግሞ እንዴት እዚህ ተገኘ? እንዴት ትገኛለህ? እኛ ያልነው ነገር የለም። እኛ ያደረግነው ነገር የለም። እሄዳለሁ አለች እሷ፣ ፈትነዋለሁ አለች ከዛ ሄረሚላ። ከዚያ በኋላ ሂጅ አልናት ምናምን ነው የሚሉ ይሸመጥጣሉ፣ ጓደኞቹ ራሱ ማለት ነው በእጅ እኔ በጣም የሚገርመኝ ማለት ነው ቶ አለይኩም የቡታ ጅራ ዩቱበሮች፣ የምሬ ነው። በጣም ነው የምታስጠሉት፣ በጣም ነው የምታስጠሉት። እኔ ቡታ ጅራ አይደለም ቡታ ጅራ፣ የምሬ ነው ማለት ሁሉም እንደዚያ መስሎ ነው የሚታየኝ፣ እውነቱን ስነግራችሁ፣ እንዲህ ጨቅጫቆች፣ ነዝናዞች ኝኝኝኝኝ ሁሉም በቃ ዝም ብሎ ኝኝ፣ ከዚያ ደግሞ ውሸታሞች፣ እንዳለ ህይወታችሁ በውሸት የተሞላ አሁን ደግሞ በሔረሚላ አሁን ደግሞ በሩታ አሁን ደግሞ በአብርሽ እያደረጋችሁ፣ ያንዳንዱ ነገር በውሸት የተሞላ እኔ ሔረሚላን ቤተሰብ አገኘውት። እያንዳንዱ ዩቲበር እንደዚህ ነው የሚሰራው። የሔረሚላን ቤተሰብ አገኘዋት፣ መታኋት፣ ደበደብኳት፣ ደበደበችኝ። የከሌን ቤተሰብ አገኘት፣ የሮተን ቤተሰብ አገኘት፣ የአብርሽን ምናምን ሄር። ምን አይነት ኮተታሞች ናችሁ? የምሬ ነው ኮተታሞች ናችሁ። በቃ የደረሳችሁ የምሬ ነው ኮተታሞች ማለት ነው። በጣም የምታስጠሉት፣ በጣም እንዴ እኔ አሁን ቡታጅራ ምን ቡታጅራ ምን አይነት ናት ወይ ደግሞ ቡታጅራ ቡታጅራዎች ምን አይነት ናቸው ቢባል፣ እረ በስመ አብ ምገልጽበት በጣም የዘቀጠ ነው። በቃ የዘቀጠ እኔ እንደዚያ ነው የሳልኩት እራሱ ማለት ነው። እኔ ከዚህ በፊት ማቀው የስራ ሰዎች ታታሪ፣ በቃ በጥቅሉ በቃ ጉራጌ የስራ ሰው ታታሪ፣ በቃ ለሀገራቸውን ወዳድ አለ አደለ፣ ብዙ ነገር ማውቅበት ነገር አለኝ ወይም የሚባል ነገር አለ። አሁን ግን በዚያ ተቃራኒ አይነት ነገር ነው። ሄሮድስ እንዴ! ሶ በልክ ይሆን ማለት ነው። በልክ በልክ አድርጉት ማለት ነው። እኔ በቃ እዛ ጋ ያኛው አዲስ እንትን ያመጣል፣ ያችማ አዲስ እንትን ታመጣለች ምናምን። አረ ወይኔ አብርሽ ለስንት ነው የምትባጠሱት? ለስንት ነው የምትቧጨቁት? ለስንቶቻችሁ ስንቶቻችሁ እያነሳችሁ ለስንቶቻችሁ የስራ እንትን ይሁን፣ ለስንቶቻችሁ የስራ መስክ ይሁን ጉድፈላ እስኪ ተዋቸው ማለት ነው። በቃ ተዋቸው፣ የምሬ ነው። ታዋቸው ማለት ነው። እዚያው በአካል ሆናችሁ በአካል የምትገቡ ሰዎች በቃ ይሄን ማለት ነው የምፈልገው። ቤተሰብ ላይክ፣ ሽር፣ ሰብስክራይብ እዚህ ጋር በስቲክ እናስገባለን። ከዚም በኋላ እኛ እዚ ውስጥ እንገባለን። ውስጥ ላይ ከገባን በኋላ አንቺ ዝች ጋር ማድረግ ያለብሽን ነገሮች ታደርጋለች። እኛ ደግሞ ከውስጥ ሆነን እያንዳንዱ እንቅስቃሴ በደንብ እንሰማለን ማለት ነው ግን ሽንቱ መሽናት ቢፈልግ ሽንት መመጣለትም ወደ ሽንት ቤት ምናምን እንዲገባ ምናምን እንዳትፈቅጂ፣ በፍጹም እዚሁ ለመጨረስ ሞክር ያለውን ነገር ማለት ነው። እኛ እዚህ ውስጥ ነን ያለነው። ካሜራ እዚጋ ነው ያለ። ሁላችንም እንገባለን። ይህን ይመስላ ቤተሰቦች እንግዲህ እንዲ ቆይ ፈርጃለው እ ካሜራውን ግን ቀልጠፍ አርጋቸው አስቀምጡ።